ኑን ፊደል በቁርአን ውስጥ ለየት ያለ አነባብ ካላቸው ፊደላት ትመደባለች። በእርግጥ ፈትሓ ከስራና ዶማ በምትሆንበት ጊዜ ከማንኛውም ፊደል የተለየ አነባብ አይኖራትም። ለምሳሌ ወየምነዑን አልማዑን፣ ከዘበት ቀውሙ ኑሒን፣ የድኹሉነ ፊ ዲን ላህ እነዚያን አንቀጾች ላይ እንዳስተዋልነው ኑን ፊደል ላይ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

ወለአሙረንነሁም ፈለዩገይሩነ ኸልቀላህ። ስለዚህ ኑን ሸዳ በምትሆንበት ጊዜ የአፍንጫ ድምፅ ላይ ወይም የጉና ድምፅ ላይ ሁለት ሐረካ ያክል ቆየት እንላለን ማለት ነው። በነገራችን ላይ ይህ አይነቱ የአነባብ አይነት ሚም ሸዳ በምትሆንበትም ጊዜ እንደዚሁ እናገኘዋለን። ለምሳሌ ዐማ የተሳአሉን